ትንቢተ ኢሳይያስ ምዕራፍ 57ን አውጡ። ሲል ቁጥር 10 ላይ እንዲህ ይላል፣ በመንገድሽ ብዛት ደከምሽ፣ ነገር ግን ተስፋ የለም አላልሽም፣ የጉልበትንም መታደስ አገኘሽ። ስለዚህ አልዛልሽም። አጠገብሽ ያለቿን አልዛልሽም ያለ ሚያዝል ነገር ጠፍቶ አይደለም። ድገሚና በይ አልዛልሽም። በመረጃ በማስረጃ ሚከስሽ ጠላት ይስማ አ ሟርተኛ ይስማ። እስጃችሁ ከፍ አርጉና አልዛልኩም በይ አልደከምኩም በይ። ነቢዩ ኢሳይያስ በባቢሎን ውስጥ ምርኮኛ ሆና በጠላት እጅ ተማርካ ላለችው እስራኤል የአምልኮ ቅጥሯ ለፈረሰ መቅደሷ ለፈረሰ ብዙ መዘበራረቅ ነገሮች ውስጥ ያለ በጣም አስቸጋሪ ሁኔታ ውስጥ ላለች እስራኤል፣ ወይም በጨለማ ውስጥ በለቅሶ ውስጥ በመከራ ውስጥ አደገኛ የጠላት ጡንቻ ቡጢዎች ውስጥ እየተፈራረቀ ተቀምጣ ላለችው እስራኤል ከአምላክ ዘንድ ያመጣም መልእክት እዚህ ቤት ውስጥ በኑሮ ደክሞ ይመጣ ሰው አለ። በኃጢአት ደክሞ ይመጣ ሰው አለ። በበሽታ ደክሞ ይመጣ ሰው አለ። በቤተሰብ በቤተሰብ ቀንበር ወይም በቤተሰብ እርግማ ደክሞ ይመጣ ሰው አለ። ብዙዎቻችን ከተለያየ ሰፈር እንደመጣን የተለያየ ችግር አርክሞን የመጣን ብዙ ሰዎች አለ። ሰው የሰው ልጅ የህይወት ውስጥ ብዙ የህይወት ሰልፍ አለበት ወይም ብዙ የህይወት መንገድ ውጣውረድ አለበት። ትላልቅ ጦርነት አልፋቸው የመጣቸው አላቸው። አንዱ ስትጪ ሌላኛው ካንዱ ስታርፊ ሌላኛው ካንዱ የሆነ ነገር ስት ይው ዛሬ በመንገድሽ ብዛት አለ ደከም ይሻላል። ይሄ እመነኝ፣ ሰፈር በሟርት ያደከሟች፣ በስንፍና ያደከማች፣ በእርግማን ያደከሟች፣ በሃሜት ያደከመች ዛሬ ምላሳቸው ይቆለፋል። እጅን ምንም አማራጭ የለም እጅ ከማንሳት ውጪ። በጌታ በኢየሱስም ያደከመሽ ይመታል። እዚህ ለምን እንደመጣሽ ታውቂያለሽ። ተስፋ አለ ብለሽ ነው የመጣሽው። ተስፋ አለ ለኑሮዬ፣ ለቤቴ፣ ለሕይወቴ፣ ለጤንነቴ፣ ለልጆቼ፣ ለአባት፣ ለናቴ፣ ለነጌ። አንተ ሰው የልቀቅና ተስፋ፣ እስቲ አንድ ሰው አጠገብ ያለው ሰው ተስፋ አለ በሉት። ሰው እንኳን ስጋ ለእባሹን ተስፋ ያደርጋል እማ? እንዴ! ዘራፍ ሰው እንኳን እከሌ አጎት እከሌን ተስፋ ያረጋል። ሸምበቆን እንኳን ተስፋ ያረጋል። ተስፋ የማይደረገውን ነገር ተስፋ ያረጋል። የኔን አሁንስ፣ ማን ዳዊት እንዲህ አለ ንጉሥ እንዲህ አለ፣ አሁንስ ተስፋዬ እግዚአብሔር አይደለምን? አጠገብሽ ያለችው ለኔ ነገር ተስፋ አለ በይ። አጠገብ ያለው ሰው የኔ ነገር በእግዚአብሔር እጅ ነው በለው። በምንሽ ብዛት በመንገድሽ ብዛት ደክመሻል፣ አላት ዝለሻል፣ ነገር ግን አላት ካሞን ሆፕ አላለሽ፣ ተስፋ አላለሽ አባቴ ተወዳጆች አንድ ነገር ስሙኝ። ዛሬ በእያው እግዚአብሔር ፊት ነው የምነግራችሁ፣ በእኔና በእናንተ ጉዳይ ላይ ተስፋ አለ። አሜን። 14/7 ነው ዛፍ ብትቆርጥም ግንዷም አይደለም የሚለው በስሩ ውስጥ ምን ቢል ቢሞት ወይም መሬት ውስጥ ቢሞት እንኳን ከውሃ ሽታ አይተን ከዋው ሽታ የተነሳ ያቆጠቁጣል። ቁጣን እንዳትክልትም ቅርንጫፍ የሞተ ነገር አንተ ባካች ባካችው ሴጣን ቆርጬዋለሁ አለ ሰይጣን ቆርጬዋታል። ከዚህ በኋላ አቤት እኔ እኮ ስሜት አይደለም ነገር ከላይ የሰማሁት ድምጽ ነው። በዚህ 15 ቀን ያንቺ ነገር ላይ የእግዚአብሔር ክብር ይገለጣል። እስኪ ጠላት ይስማ፣ ጠላት ስማ፣ በሉ ለእኔ ነገር በል እስኪ። ተስፋ አለ። ብዙዎቻችሁ በዚህ ሁለት ሳምንት ወይም አንዳንዶቻችሁ ደግሞ ከዚህ ፕሮግራም ወደ ቤት ስትመለሱ የሆነን ነገር ሰርቫይቭ ያደርጋል። እስኪ ከጎናችሁ ያለውን ሰው የሆነ ነገር ሰርቫይቭ ያደርጋል። ሰው አላስ ጀመረ

በቃሏ ታደክማት ነበር፣ ታበሳጫት ነበር፣ ታስመርራት ነበር፣ ታስቆጣት ነበር ይላል። ምን እያለች አንች መካን ልጅ አልባ ማቶልጂ ተስፋ ቤስ መሃን እያለች ታስቆጣት፣ ታበሳጫት ነበር፣ ተስፋ እንደሌላ ታደርግ ነበር። ዙሪያችሁ ላይ ዛሬ ኔጌቲቭ ቃል እየተናገሩ አንተ እንዲህ ነህ፣ አንቺ እንዲህ ነሽ እያሉ ልባችሁን አውርዷችሁ፣ ውስጣችሁ ወርዶ በመንፈስ ዓለም ከስራችሁ የመጣችሁ ለናንተ መልእክት አለኝ። ከዳር እስከ ቤርሳቤ የሚወራ ነገር በቤታችሁ ሲሆናል። አጠገባችሁ ያለውን ሰው ነካ አርጉና፣ እግዚአብሔር ዘግቶ እየሰራ ነው በለው። እግዚአብሔር ሳያወራ እየሰራ ነው በለው። መነኝ ሳይወራ የተሰራ ነገር፣ የምረቃ ቀን ላይ የፊኒሺንግ ቀን ላይ አያ አንድ ሰው እጁ ከፍ አድርጎ ለኔ ነገር ተስፋ አለው። ወለ ሰልፍ የበዛባችሁ የሴጣን ሰልፍ፣ የኃጢአት ሰልፍ፣ የበሽታ ሰልፍ፣ የኑሮ ሰልፍ፣ የህዮ ሰልፍ በብዙ ፈተና ውስጥ አልፋችሁ የመጣችሁ የጣውንቷ ስድብ እስከሆነ ምዕራፍ እስከ አንደኛው ምዕራፍ ነው። ሁለተኛው ምዕራፍ ግን የምስጋና ምዕራፍ ነው ይሆናል። ሁለተኛው ምዕራፍ የምስጋና ምዕራፍ፣ አፌን በጠላቶቼ ላይ ቀንዴ ምን አለ ጌታ ምስክሬ ነገ ጠዋት ወደ ሁለተኛው ምዕራፍ ገብተሃል እ ከኔ ጋር አንድ ላይ ለመዝለን ነገ ጠዋት ወደ አዲስ ምዕራፍ ገብቻለሁ ብድግበልና ወደ አዲስ ምዕራፍ ገብቻለሁ። እዝራ ላይ ያለውን ቃል አውጣልኝ። ምዕራፍ አስር ላይ አብርሃም የዕብራዊው ጻፊ ሲናገር ስም ይህንን እናነባዋል። የዕብራዊ ጻፊው ሲናገር ስለ አብርሃም እግዚአብሔር ልጅህን ይስሐቅን ወደ ሞሪያ ተራራ ውሰድና ሰዋልኝ ሲለው ለሚስቱ ሳማክር ለጎረቤት ለዘመድ ለጓደኛ ሳማክር ይዞ ወደ ሞሪያ ተራራ ወስዶ ለመሰውያት ወይም ለማቃጠል ወስኖ ሲሄድ ማንንም ሳማክር ይዞ ሲሄድ የዕብራዩ ጻፊ ሲናገር የሚገርመኝ ቃል ያንን ይሳቅ የሚለውን አርዶ አቃጥሎ የተቃጠለው ይሳቅ አመድ እንኳን ቢሆን አለ፣ ያንን አመድ ሰብስቦ መልሶ ይስሐቅ አርጎ እንደሚሰጠው በተስፋ አምኗል ይለዋል። እመነኝ ዛሬ ያንተ ነገር ከፊዚካሊ ዓለም ቅርጹ ወጥቶ የሆነ ነገሩ መኖሲቤታል ይስሐቅ መስዋት ሆኖ ተቃጥሎ ነዶ አመድ ሆኖ አመድ ሆኖ እንኳን እግዚአብሔር ያንን አመድ ሰብስቦ እንደገና ይስሐቅ አርጎ መልሶ እንደሚሰጠው ይላል አምኗል ይላል በተስፋ ው ሴይጣን፣ የእሷ ነገር እኮ ከፊዚካል ከሚታይ እየተራመድሽ ምናምን ምናምን ብትሞት እንኳን መሞት ብቻ አለ አጽም እንኳን ባይኖርሽ እንኳን እግዚአብሔር ያንን ነገር ሰብስቦ፣ እጃችሁ ከፍ አድርጉና ያድነ አልበለኝ ይታደገ አልበለም በዚህ ሃያ ምናምን ቀንስ እስከ ሰኔ ሳላሳ የኔና የእናንተ ነገር ቅርጽ ይይዛል፣ ይስተካከላል። በመንገድሽ ብዛት ደከምሽ። አንድ ነገር ግን አላል ተስፋ የለም አላልገ መንገዱ እኮ አርክሟታል። ከተማም የሚያቅ ድካም አለ። ቤተሰብ፣ የሚያቅ ጓደኛ፣ ወንድም፣ እህት የሚያቅ ድካም እኮ አለ ነገር ግን ለድካሟ ምን የለም አላልሽ፣ ተስፋ የለም አላልሽም። ባይ ጋላሳታ ምንም አይነት ጨለማ ውስጥ ብትሆኝ፣ ምንም አይነት በህይወትሽ ውስጥ የሆነ ሰልፍ ውስጥም ብትሆኝ፣ አንድ ነገር ልንገርሽ፣ አሁን ያለሽው ጨለማ ውስጥ ብርሃን አለ። ንገሪያትስ፣ አሁን ያለህበት ጨለማ ውስጥ ብርሃን አለ። እውነት ውሸት ተስፋ ማለት ስለ ነገ ምን ማድረግ ነው? ማመን ወይም ተስፋ ማድረግ ራስ፣ እዚህ ጉባኤ ውስጥ ማለት ነው። ስለ ነገ አሁን አንዳንዱ አራት ነጥብ ብሎ ደምድሟል። አሁን እንደዚህ እየተዘበራረቀ ህይወት፣ ነገ አይ መቀጥል አይመስለኝ። ነገ ሳይገባ ሰውየው እዚሁ ዛሬ ሞቷል እኮ በድን ሆኖ ብቻ የመጡ ብዙ ሰዎች አሉ። እዚህ አንተ ሰውዬ ከተኛበት ንቃ። አንተን የሚያኖር የሰው ኪስ አይደለም፣ ሰማይ ነው። አሜን በል። ተስፋ የለም አላልሽ ማላ ከዛስ የምንን አንብብ። የጉልበትን መታደስ ይላል። ፋ ደስ የሚለኝ ቃል ነው። የጉልበትን መታደስ። ይኸው ስማኝማ፣ ስሙኝ። እዚያው ስለ መታደስ ትንሽ ነገር ልበላ። ቤት ሲታደስ፣ የቆሸሸ ቤት ቀለም ሲቀባ አምር ያ ቤት የቆሸሸው ቤት ቀለም ሲቀባ ሲታደስ ምን ይባላል? ያ ቤት ተብሎ ይጠራል፣ ቤቱ ታደሰ ተብሎ ይጠራል። መንፈሳዊ ታድሰው፣ የነፍስ ታድሰው፣ የስጋ ታድሰው፣ ምንን አገኘሽ? ገኘሽ አጠገባችሁ ያለው ሰው የጉልበት መታደስ ይሆንልሃል፣ በሉ ድገሙና በሉሲ። እዚሁ ምዕራፍ 40 ላይ ደግሞ 27 እስከ ስንት ሠላሳ አንድ ድረስ እንዲህ አለው እግዚአብሔር። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለችን፣ ፍርዴ ከአምላኬ አልፋለችን፣ ለምን ትላለህ? ለምንስ እንዲህ ትናገራለህ? ለምንስ ትናገር እንዲህ ታወራለህ? አለው እግዚአብሔር። ከዛስ፣ አላወቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ አለ ኃይል ይሰጣል። ደክመን የመጣው ኃይል ታገኛለህ። ዛሬ አንቺ ሴት ልቀቂና ሜባይ እሺ፣ ኃይል አገኛለሁ በል። ለደካማ እ ኃይል ጉልበት ጉልበት ለሌለው ብርታ አጠገባቸው ያለው ሰው ብርታት ይጨመርልሃል ዛሬ ዘረዝርህብ ብላቴኖች ይደክማሉ አለ ፈጽሞ ምን ይላሉ? ይታክቱማል? ጎብዛዝቶችም ፈጽሞ ይወርቃሉ። ው ስማ ብላቴና ከደከመ ጎብዛዝቶችም ምን ካሉ ፈጽሞ ከወደቁ እግዚአብሔርን በመተማመን በኢየሱስ ክርስቶስም ከዚህ ቤት እግር ሳይወጣ የሆነ ነገር ሲታደስ ማንም በመተማመን እግዚአብሔርን በመተማመን እግዚአብሔርን በመተማመን ምን የሚሉ ምናቸው? እማየ ንገሪ ምናቸው? እሺ ተወዳጆች ምናቸው? ዛሬ ከዚህ ሰዓት እግርሽ ይታደሳል። ማጸንሽ የሆነ የሆነ ነገራችን የሆነ የሆነ ነገራችን እሺ ብድግ በሉና፣ ታደሰ፣ ታደሰ፣ ታደሰ፣ አውጭ፣ አውጭ፣ አውጭ፣ ታደሰ፣ ታደሰ፣ ታደሰ ሶስት ጊዜ ነገሬ ታደሰበሉ አንድ ሁለት የመጨረሻ